አጠቃላይ ሙስሊም ካሁን በኋላ የመልስ ምስጥ የምትመስጠት መቻል አለብህ። መግደል አለብህ። መግደል አለብህ። መገደል አለባቸው። ካልግድ ካይሆንም ወንነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድነት አንገቱን ፈሪ ናቸው። ቅዘናም ናቸው። ወላሂ ስሙ፣ ወላሂ ጨርግድነት አንገቱን ልትነሳ ይገባል። ቤተ ክርስቲያኑን ታቦቱን ልታና ልታጋጅለት ይገባል። ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ ሰላም ነው ወይ አለሁኝ እግዚአብሔር ይመስገን እንዴት ናችሁ እናንተ ሁሉ ሰላም ሁሉ መልካም ነው አለን አለን አለን አለን ጠፍቻለሁ መጥቼም አላውቅ በቢዱ በቪዲዮ አንድ ሶስት ወር ምናምን አካባቢው ወደ አራት ወር ታይሆነኝ አይቀርም መጥቼም አላውቅም የስራ ብዛት በስደት ላይ ይታወቃል እንዴት ናችሁ ደህና ናችሁ ወይ ሰላም ነው ወይ አለሁኝ እግዚአብሔር ይመስገን እንግዲህ ዛሬ ብቅ ብያለሁ በስንት ጊዜ ማለት ነው እና እንዴት እንዴት ናችሁ ጾሙ እንዴት ይዟችኋል? ሙስሊም እህት ወንድሞችም ጾም ላይ ናችሁ፣ ኦርቶዶክስም እንደዛው ጾም ላይ ነን ማለት ነው። ሁላችንም እንግዲህ ጾሙን የሰላም ያደርግልን። አንዳንድ ሚዲያ ላይ ያው የሚበጠብጡም ነገር ቢኖርም እንግዲህ በትግስት ማለፍ ነው ሁሉንም። ዛሬም የመጣሁበት ምክንያት በዚህ በብጥብጡ ምክንያት ነው። በተለይ አንዳንድ ሰዎች በጣም እየበጠበጠ ያለ ነው እና ለህዝቡ የማይጠቅመውን ነገር በተለይ በተለይ ውጪ ያሉን ሰዎች ማለት ነው። ውጭ ያላችሁ ሰዎች እባካችሁ፣ እባካችሁ የማታውቁት ነገር ላይ የገባችሁ፣ ቆረጠው ግደለው ምናምን የምትሉትን ነገር ብታቆሙ ጥሩ ነው። ለህዝቡ ምንም የምትጠቅሙት ነገር የለም። ህዝቡ ምንም የደለው ነገር የለም። የምንጮህ ከሆነ ብዙ ነገር አለ አይደል እንዴ? የምንጮህበት ሰው መንገድ ላይ እየመጣ በባህር ድንበር ላይ ስንት ሰው እያለቀ አይደል እንዴ? ደግሞ በዚህ ላይ ደግሞ እንጨምርበት እንዴ? ለህዝቡ፣ ኧረ በፈጠራችሁ፣ ኧረ ተው፣ ተው እሳት ባትጭሩ ጥሩ ነው። የሚያቁ ሰዎች በሚያውቁ ላይ ይነጋገሩበት። እናንተ ዝም ብላችሁ እኛ ዝም ብለን ብናዳምጥ ምን አለበት? እማናውቀው ነገር ላይ የገባችሁ በለው ቁረጠው፣ ሄደህ ቤተክርስቲያኑ አታቃጠልለትም ወይ ምናምን ምናምን የሚባለው ነገር ለህዝቡ ምንድን ነው የሚጠቅመው? እኛኮ ሰላም ሀገር ተቀምጠን፣ ውጪ ሰላም ሀገር ተቀምጣችሁ ነው እንደዛ። ተውት። ምን ህዝቡ ይሄ ነው የቸገረው አሁን ኢትዮጵያ ውስጥ? እውነት አሁን በዚህ ምክንያት ነው ሰው እየተቸገረ ያለው? ኢትዮጵያ ውስጥ ሌላ ችግር የለም? ስንት ችግር ሞልቶበት፣ የለም እንዴ መውጣት መግባት አቅቷት ስንት እየተቸገር አይደል እንዴ እንዴ ሰው እየጨነቀው አይደል እንዴ? በባህር የሚመጣው ግራ እየገባው የሚሄድበት እያጣ በባህር እየመጣ እንደዚህ እየተሰቃየ በመንገድ ላይ እንደዚህ እያለቀ ባህር ላይ የትም እየቀራ ወጣቱ፣ አንዳንድ ፍሬድ ፍሪድ ልጆች እየመጡ እያለ፣ እኛ ደግሞ እዚህ ኮነን የማይጠቅም ነገር መርዝ እንረጫለን። እዚህ ኮነን ምንም የማናደርገውን ሰዎች ነን እንደዚህ የምናደርገው ነገሩን እያጋጋሉ እና ነገሩ ላይ ጋዜ እያርከፈከፉ ያሉት እሳቱ ላይ እውጭ ያለ ሰው ምንም ምንም ነገር የማያገኙ ሰው መስጊዱን አቃጥልለት ለከደ ቤተክርስቲያን አቃጥልለት ምናምን ምናምን ምንም የማታውቀው ነገር አንድ ሰው ተናግሯልና ሄዶ መስጊድ መቃጠል አለበት እንዴ አንድ ሰው ተናግሯልና ሄዶ ቤተክርስቲያን መቃጠል አለበት የሚነጋገሩት ሰው ወይ ተዋቸው ይነጋገሩ እራሳቸው ተነጋግረው እንትን የሚሉትን የሚወስኑትን ይወስኑ እኛ ምን አለበት አርፈን ብንቀመጥ? ምን አለበት ባንበጠብጥ ባንበጠብጥ ሰው የሚያልቅበት ሰው የሚሞትበት መቻጣ ኢትዮጵያ ላይ እኮ ሰው የሚሞትበትን እኮ አላጣም እኮ የሚሞትበት ወጥቶ መግባት በጠፋበት ጊዜ ላይ ደግሞ በመስጊድ በመስጊድና በቤተክርስቲያን በሃይማኖት ደግሞ ተዝህ ጋስ ክንያር ከፈከፍ ከዛ ልታጫረስ ነው እንደ ሀገር ያለው ያለውን ህዝብ ህዝቡ እኮ እዛ ወጥቶ እኮ ገበያ ገቢቶ መብላት እኮ እየተሳቀቀ ያለበት ጊዜ ላይ እኮ ነው ያለው። እዛ እዚ እንደ ልብተኝታ እየተነሳህ እየበላህ እየጠጣች እየበላሽ እየጠጣች እየበላህ እየጠጣች ተነስተ፣ ለምን መስጊዱ እንደዛ ታደርገው ለምን ቤተክርስቲያኑ እንደዛ ታደርገው ምናምን። አይ አይደለም መሆን ያለበት የሚነጋገሩት ሰው ይነጋገሩ፣ እውቀት ያላቸው ሰው ይነጋገሩ እና ይተማመኑበት። እኛ ምን አለበት ዝም ብሎ እንብናዳምጥ። እንዴ ትንሽ እንኳን እንደው እንትና ያላችሁ ምን እንደ በናታችሁ መንገድ ላይ ይሄ የሚያልቅ ሰው አረጎ ላይ ስንት ወጣቶች እንዳለቁ። አሁን በዚህ በሃይማኖት ላይ ገብታችሁ ይሄ መንጫጫችን ሰዓት ነበረ። ሰውና ሰውን ማባለያችን ሰዓት ነበር። አሁን በዚህ ሰዓት ላይ ስንት ወንድሞቻችን እያለቁ በባህር ላይ በዚህ በሁለት ሳምንት ውስጥ ስንት ነገር እኮ አይተናል። ያ የሚነሳና አንድ ነገር ትነካበት ማን እንደሆነ ለምንድን ነው እኛ የምንነካው? ያ የሚነሳና ለምን ማን እንደሆነ የእኛ ለምን እንደዚህ የሚነካው ወገን ለይታችሁ ልትደባደቡ ከሆነ እዛው ያላችሁበት ሀገር ወገን ለዩና ተደባደቡ። እዛው ሀገር ያለውን ሕዝብ ተውት። እንዲህ እየራበውም እየጠማም እየተሳቀቀ ይኑርበት። ተውት። አታለቃልቁት። አገር ያለውን ሕዝብ የምትነጋገሩ ሰዎች አላችሁ። እውቀት ያላችሁ ሰዎች ተነጋገሩና ፍቶት። እውቀት ያላችሁ ሰዎች አላችሁ ሌላ ዝም ብለሽ እየገባሽ ቪዲዮን እንኳ ጨርሰሽ ታታይ እየገባሽ እየቆራረጥሽ ቶክ ቶክ ላይ እናንትን ላይ ለምን አትላቸውም? ለምን ሶስት ሰው ገል ነበር፣ አራት ሰው ገል ነበር። ነው ውጭ ስለሆንሽ ነው? አገር ውስጥ ብቆኛ አንድ ነገር አትናገሪም? ወይም አገር ውስጥ ብቆና አንድ ነገር አትናገር። እኛ ህፃን ማታ አይደለም፣ ትልልቅ ሰዎች አይደለም እንዴ? እንጂ ለምንድነው ሰው እንዲያያዝ እና ሰው እንዲጋደል ሰው የሰው ደም እንዲፈስ የምታደርጉት? ለምንድነው ምንድነው ጥቅሙ የሰው ደም የሚፈስበት መቼ ጠፋ አገራችን ላይ ነው ወይንስ ሌላ ተልኮ ይዛችሁ ነው እንትን የምትሉት? የመስጊድ አቃጠል ቤተክርስቲያን አቃጠል አታጋይለትም ወይ? ቤተክርስቲያኑን ከዳችሁ ማለት አንዳንድ ሰዎች በተለይ ታዋቂነን የምትሉ ሰዎች ሚዲያ ላይ የማይቀፋቸው ሰዎች አላችሁ። ከዳችሁ ቤተክርስቲያኑን አጋይለት፣ ግደለው፣ ቁረጠው ምናምን ስትሉ አንድ ቃል አትነፍስም። ኢትዮጵያ ብትወርድ ሁልህም ማለት ነው። አንድ ቃል አትነፍስም። አርፎ ትቀምጣለህ። እዛ ብትወርድ እዚህ ቦታ ላይ በስልክ ተማንም ጋር ስለምትገናኝ ነው የልብ ልብ የምትገዛው ማለት ነው። ማንኛህም ብኮን ማንኛህም፣ ምንም ነገር የምታደርጉን ነገር የለም። ባፋችሁ ተናገራችሁ እንጂ ተግባር ላይ አንድኛችሁ ተግባር ላይ አትገኙ። ምስኪኑን እዛ ሽማግሌውን፣ ወጣቱን እዛ ለማስጨፍጨፍ ነው እርስ በርሱ ለማባላት ማንኛህም ወርደህ ከዛ አንድ መጻውን ተነታከፍልም እዛ ወይም በሚዲያ ላይ ታዋቂ ነኝ ለማለት ወይም የሆነ ነገር ለማድረግ ለማድረግ ነው እንጂ ምንም የምትሰሩት ነገር የለም። ህዝብ ቦታ ላይ ጮሃችሁ ምን ያርግ ተቋሙ ምን ያድርግ? እዛ ተቋሙ ነው እንዴ የተናገረው? የተናገሩት እኮ ሁለት ሰዎች ናቸው። የጀመሩት እኮ ነገሩን የጀመሩት ሁለት ሰዎች ናቸው? ነው ወይስ ወገን ለይተን ግዴታ ቡጢ መናዘር አለበት ህዝቡ ይህ ተባብላችሁ ተባብላችሁ ይዝሃል በቃ ብሏችሁ አገር ላለውም ህዝብ በአቅራቢያ ያለውም ቤተ ክርስቲያን ሄድ እና ጋይለት ቁረጣው ግደለው ምናምን ትላለህ። እየሄደ እዛ ስትወርድ አንድ ነገር የማታደርገው ሰዎች ሁሉ ማለት ነው። ባካችሁ እባካችሁ እሳት አትለኩሱ በያለበት ህዝቡ። ይህ አይደለም የቸገረው በአሁኑ ሰዓት፣ ይህ አይደለም የቸገረው ስንት ቤተ ክርስቲያን እና ስንት መስጊድ ሲፈርስ አንድ ነገር ያልተናገራችሁ ሰዎች ዛሬ የሚዲያ ላይ ሆናችሁ ትንሽ ቀዝቀዝ ብሎባችኋል መሰለ ሚዲያው ታቀጣጥላላችሁ። ተወዲያ ተወዲያ በመስጊዱ በዚህ ወቶ በዚህ እንትን ብላ በዛ አፍርሰ በዛ ቆርጠ በዛ ምናምን ለህዝቡ የሚጠቅመውን ነገር አድርጉለት፣ ወንድ ተሆናችሁ። ህዝቡ በሰላም ወቶ በሰላም የሚገባበትን እንትን በሉ፣ ሚዲያውን ተተጠቀማችሁበት ማለት ነው። ስንት ወጣት እያለቀ ነው በመንገድ ላይ ያለው በውሃ ጥም፣ በራብ ስንቱ ስንቱ እያለቀ ነው ያለው። አገር ላይም ስንቱ ወጥቶ መግባት የለም። በህደበት እየታገተ በህደበት እየተገደለ እኛ በሰው አገር ላይ የምንኖረው ሰዎች ዝም ብለን ነገር እናጫጭራለን። ተወዲያ ተወዲህ እያለ በአንዴ በመስጊዱ አንዴ በምኑ አንዴ በምኑ፣ የምትችሉ ከሆናችሁ ተሰሚነት ካላችሁ አገር ላይ ሰላም ሆኖ በተስ በሰላም የሚኖርበት ህብረተሰቡ በሰላም የሚኖርበትን አብጁ። እዛ ቤተሰብህ እንደ ልቡ መውጣት መግባት አይችል፣ እዚህ መስጊድ ላይ ተቋምን እንትን ብለህ እኔ ለከሌ አቀንቃኝ ነኝ እኔ ለከሌ ተናጋሪ ነኝ ምናምን እያልክ ሂድ ቁረጠው፣ ሂድ እንትን በለው፣ ከሌን ደግፈው፣ ከሌን እንደዛ አድርገው፣ ከሌን እንደዛ አድርገው። በዛ አይደለም የምትደግፈው ሰው ሰውን አባልተህ አይደለም የምትደግፈው። አንዳንድ ሰዎችማ በተለይ የሆነ እንትን እንዲሁ ሁሉ የምትደግፉ ሰዎች አላችሁ። ሰውን የሚያባሉትን ሰዎች ሚዲያ ላይ እየወጡ የሚያባሉትን ወይም አንዱ ሃይማኖት ይሳደብላችሁ የምትደሰቱት ሰዎች አላችሁ። ሁሉም በሚያምንበት ሃይማኖት ይኖር ይመንበት። በድንጋይ ማመን ይችላል መብቶ ነው። ያም የዛን ሃይማኖት አክብሩ፣ ይሄም የዛን ሃይማኖት አክብሩ ብንኖር ምን ችግር አለ? እዚህ ያለነው ሰው ይባናባላ ምን ችግር አለ? ምን ነው? እዚህ ያሉት ሰዎች እንደዛ አይነጋገሩ። ሁልጊዜ ችግር ፈጣሪ የሚሆነው ውጭ ያለው ሰው ነው። ለምን እዚህ ያለው ሰው ለምን ምነው ችግር አይፈጥር? እዚህ ያለው ሰው ተስማምቶ ነው እዚህ ያለው ሰው የሚኖረው ሙስሊሙ ክርስቲያኑ ጋር እየሄደ እየበላ እየጠጣ ክርስቲያኑ ሙስሊሙ ጋር እየሄደ እየበላ እየጠጣ ተስማምቶ ነው ሰው የሚኖረው። እዚህ ውጭ ያለው ሰው እንደዛ አርገ በዛ ግደለው በዛ እንትን በለ በዛ እንትን በለ ምንም የማታውቀውን ነገር አገሪቱ እንኳን ምን ላይ እንኳን እንዳለ የማታውቁ ሰው ማለት ነው። ሚዲያ ላይ ብቻ ቱክቱክ ላይ እናንተ ላይ እየቃኛችሁ አንዳንድ ነገር ስታገኙ የምታብጠለጥሉ ሰዎች አላችሁ። ከድርጊታችሁ ተቆጠቡ። ሕዝቡን እንልቀቀው። በፈጠራችሁ ሰው እያለቀ ነው ያለው። መንገድ ላይ እየገባ ደግሞ ሌላ እሳት፣ እዛ ደግሞ ሌላ ሽማግሌዎች አእመደካሞች ደካሞች ደሞ እንዲያልቁ፣ ማንም ማንንም ሞተ፣ ማንም ማንንም ሞተ። ወንድማማች ነው እዛ እየሞተ ያለው ሄዶ ቤተክርስቲያን ቢያቃጥል የወንድሙ ቤተክርስቲያን ያቃጠለው። እዛ ሄዶ መስጊድ ቢያቃጠል የወንድሙ መስጊድ ነው ያቃጠለው። ተስማምተን መኖር አንችልም እንዴ? ዝም ማለት አትችሉም እንዴ እናንተ? ለምን ለማስማማት ይሄን ያህል ትሰሩ? ለማባላት አይሆን፣ ለማስማማት ሰው ለማቀራረብ ለምን አትሰሩበት? ሁልጊዜ አንድ የሆነ ነገር ይዛችሁ ማባላት፣ ማባላት፣ ማባላት፣ ማባላት ሚዲያ ወይም እዚሁ ተቀጣጠሩና፣ ቡጢት ሆነ እዚህ ያላችሁ ሰዎች፣ እንደዚህ ሚዲያ ላይ የምትነጋገሩ ሰዎች በቡጢት ተሟከሩ። ተሟከሩና ከዛም በኋላ የተሸነፈው ተሸንፎ ስርዓታችሁን ይዛችሁ ትቀምጣላችሁ። እናንተ እዚህ የምትናገሩ ነገር እዛ ምን እንደሚያደርግ አታውቁም። መርዛችሁን እየረጫችሁ ማን ምንድነው? እኔ መነካት የለብኝም እኔ የመነካት የለብኝም። በቃ ሁሉም ተነካክተዋል። የተነካከው ተነካክቷል። የሚነጋገሩት ተነጋግረው እውቀት ያላቸው ሰዎች ይፍቱት ይሄን ነገር። ሁሉም እየገባህ በቱክቱክ ላይም በየምንም መርዝህን አትርጭ። የፈለጋቸውን ነገር ማድረግ መብታቸውን ያድርጉ። ህዝቡን አታባሉት። እምትነጋገሩት ሆናችሁ ራሳችሁን እንችላችሁ ራሳችሁ ተነጋገሩ። ሰው ወንድሞቻችን በመንገድ ላይ እየመጣ ብዙ ሰው እያለቀ ነው ያለው አገር ሰላም አለመኖሩንም ነው እንደዚህ እየሆነ ያለው። ወጣቱ ደግሞ ይሄን ነገር ደግሞ ጨምረህበት ከዛ ምንድነው የሚሆነው? ይህም እያለቀ ደግሞ ተዛም ይለቅ። በቃ የኛ ኢትዮጵያ ነገር ሰው ማጫረስ ብቻ ሆነ። በዛም ሌላ ነገር ይመጣ፣ በዛም ሌላ ነገር ይመጣ፣ በዛም ሌላ ነገር ይመጣ። አንድ ሰው ለሰላም የሚቆም ሰው የለም። አንድ ሰው ሁሉም ነገር ማባባስ ነው። አንዱን ጠረፍ እየደገፈ፣ አንዱን ጠረፍ እየጣለህ ታጨፋጭፋለህ። እዛ ስትወርድ ድምፅህ አይሰማም። ድምጣ አንድ ሰው ወርዶ ተማንኛውም ሀገር ላይ ከአሜሪካን ሀገር ኢትዮጵያ ይወረድ ሚዲያ ላይ ብቅ ብሎ የሚሰራ ሰው የለም። ተዛ ሲወጣ ነው መርዙን ይዞ የሚወጣው ጽፎ ጽፎ ተዛ እዛት ይወርድ ይዞ ይወጣና እግሩ ዛት ወጣለም በላይ ያባላል ህዝቡን የከለን ደዝኮ ነው ሚዲያ ላይ እኮ ባልና ሚስትን እኛም ነን የምናጋባው፣ እኛም ነን የምናፋተውም እኮ ማለት ነው እኮ የቀራችው ያው ተድርጌታችን ተቆጥበን ህብረተሰቡ ድሀው በሰላም ይኖርበት የቀን ስራ ሰርቶ ሸምቶ የሚበላ ሰው አለ። የሀገሩ ሰላም ማጣት እያሳቀቀው የሚኖር ሰው አለ። ያገኘውን በልቶ ይደር አንድ አሳብ ይበቀዋል ሌላ ሀሳብ ደግሞ በጎን ደግሞ ሌላ ሀሳብ አንጨምርለን። የምትነጋገሩ ተሆናችሁ እውቀት አለን የምትባባሉ ሰዎች ተሆናችሁ በግል ተነጋገሩ። ማንኛቸውም ይሄ ላይ እየገባችሁ ነገር አታውቁ ነገር እንትና አትበሉ አታጋግሉ ነገር። እኛ አይደለንም ውጭ ያለው ሰው አይደለም የሚጎዳው፣ አገር ቤት ያለው ሰው ነው የሚጎዳው። ምን የሚጠቀመው ነገር የለም። ከዛ ሰው ሞተ፣ ከዛ ሰው ሞተ፣ ያው ነው። ምንም ለውጥ የለውም። ከዛም በኋላ ደግሞ ሌላ ነገር ይዘት እመጣለ እዛ ተተባላ ምናምን በኋላ ደግሞ ጓሽ ከሌ ሰርታችኋል፣ ይሄ ቀርቶሃል፣ ይሄ እናቃጥለ እያልክ ደግሞ ሌላ ነገር ይዘህ ትመጣለህ። ይሄ አይደለም የሚጠቅሙ ጥሩ ስነው ምግባር ታለን፣ ለምን ሌላ ነገር አንሰራበትም? ሚዲያው ብዙ ነገር የሚሰራበት ነገር እኮ አለ። እንደው ሰው ታልተባላ በቃ፣ በተለይ በዚህ በሃይማኖት ነገር ትመጣ ታልተባላ አይሆንም እንዴ! በተለይ እነኝህ ረደው ቤተክርስቲያን አቃጥለው ምናምን አይ፣ በጣም ነው የሚገርመኝ። አንድ ቪዲዮ አሁን አይቼ ነው የገባሁት አቃጥልለት ቤተክርስቲያን፣ ቤተክርስቲያኑን ባጠገብህ ያለውን ቤተክርስቲያን ረዳው፣ ቁረጠው። ለምን አትወርድም አንተ? ወርደህ ለምን እዛ አታቃጥለውም? ወርዳ ለምን አንተ ወርደህ ተቀጥለውም? ወርዳ ለምን ማንን ነው የምንልከው? ረዳው፣ ቁረጠው የምትለው ማሄዶ አርዶ ቆርጦ ሰባት ዓመት፣ ስምንት ዓመት፣ አስር ዓመት እስር ቤት ይገባ። አንተ ደሞ ሀሳብ ከእንቀይራህ ሌላ ነገር ደሞ ትሰራለህ። እዛ የምትጋደል ተሆነ ነው ወረድ እና ተጋደል እራስህ የምትፈላለገው ሰው ታዲያ ውረድ እና ተፈላለቅ። መላክት አታስተላልፍ። ረዳው ቁረጠው እያልኩ አታስተላልፍ መላክት እራሱ ውረድ እና እዛው ተያያዝ እና ተድርጌታችን ብንቆጠብ ጥሩ ነው ላለው ከዛ ነገር ላይ ማንኛችንም እጃችንን እንሰብስብ። እንወያያለን እንነጋገራለን ብሎ የሚያቅሰው ካለ እራሳቸው ይነጋገሩበት። ማንኛችንም ገብተን ነገር ባናቦካ ጥሩ ነው። ውጭ ያለው ሰው አይደለም የሚጎደው በዛ ላይ አገር ቤት ያለው ሰው ነው። ሙስሊሙም ሆነ ክርስቲያኑም ሆነ ምንም የምንጠቅመው ነገር የለም። ውጭ ያለ ሰው ምንም የሚጠቅመው ነገር የለም። የምንጠቅምበት ነገር ካለ ብዙ ነገር አለ የምንጠቅምበት መጥቀም እንችላለን። በዛ አይደለም ብዙ ነገር አለ መጥቀም ለቁም ነገር ግን አንገኝም። እዚህ ነገር ላይ ሰውን ለማባላት ብቻ ነው የምንገናኘው። እና ይሄንን ልል ነው የመጣሁት ሁላችንም ጸባያችንን ብናስተካከል ይሄ ህዝብ ላይ የሚያባላ ነገር ህዝብን የሚያጣላ የሚያባላ ነገር ሚዲያ ላይ ወተን ባናጋገል ደግሞ ተመልካቹም ነው። እኔ የሚገርመኝ ደግሞ ገብቶ ሊብ ላይ ገብቶ ኮፍያ ምናምን እየሰጠ እንትን የሚለው ምንም የማያውቀው ሰው ሁሉ ነገ ጠዋት አንቺ አባት ላይ የሆነ ችግር ደርሷል ቢሉ ፕሮፋይልሽን አጥቁረሽ ትመጫለሽ። ነገ ጠዋት አንተ አባት ላይ የሆነ ነገር ደርሷል ቢባል ፕሮፋይልሽን አጥቁረህ ምነው በቀረብኝ እያለህ ትመጣለህ። ዛሬ ኮፍያና አበባ ትሰጣለህ። ቲክቶክ ላይ ስትሳደብ በሃይማኖት ያባላ ኮፍያና እንትን እየሰጠህ ታባላለህ። ነገ ጧት የሆነ ነገር ቢመጣ ደግሞ ሰብክን ቀይገራ እያለቀሱ ትመጣለ። ይህንን ነገር በረድ አድርጋችሁ ህዝቡ በሰላም ይኑርበት። የተራበ የተሰቃየ ህዝብ አለ ሀገር ላይ ያንን አስቡ። ወጣቱ እየመጣ መንገድ ላይ የሚያልቀውን ወጣት አስቡ። ሌላው ነገር ይበቃናል። በዘር የሚባለው አነሰና ደግሞ በሃይማኖት ትገቡበት እን እየመንገድ ላይ እየተፋፈነ መከራውን እያየ ሲቃውን እየበላ ያለው ህዝብ አነሳና ደግሞ በሃይማኖት ገብተህ ቁረጠው፣ ፍለጠው፣ አቃጥለው ምናምን ትላለ፣ ገብተህ ስለዚህ ሁላችንም ተንደዘዘ ያለ ነገር ላይ ብንቆጠብ እሊብ ላይም እየገባን የምንከታተል ሰው ወይ ብንቆጠብ ይሻላል፣ አገር ያለውን ህዝብ ብናስብ ነው የሚሻለው። ይሄ እየገባ ሁሉም ዝም ብሎ ምንም ነገር የሚያገኘው ህዝብ ሁሉ በሩን ዘግቶ በሚያረገው ነገር አገር የሆነ ነገር ቢመጣ መጽዋትነት ያስከፍለና ለላለው ይህንን ለማለት ነው የመጣሁት። ቻው